ዋና ዋና ዜና የአገዛዙ የአረመኔነት ተግባር ዛሬም ቀጥሏል። የምስራቅ አማራ ቀጠና ምኒልክ እዝ በራያ ግንባር እያደረገ ባለው ትንቅንቅ ከፍተኛ ምት ያረፈበት የአገዛዙ ኃይል እጅግ ዘግናኝ የሆነ ድርጊቶችን መፈጸሙን ቀጥሏል። በዝርዝር እናስደምጣቸዋለን። የምስራቅ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻት ከማምስተኛ ክፍለ ጦር ጥቅምት ስድስት ቀን ዘመቻ በማካሄድ በአገዛዙ ኃይል ላይ ከፍተኛ ኪሳራ ማድረሱን አስታውቋል። ከዚሁ ጋር በተያያዘ በፋኒት አለማሴ እና ፋኒት መቅደስ ተስፋ የንስትህቶች ላይ ለተፈጸመ አጸያፊ እና ረመናዊ ተግባር የሚመጥን የአጸፋ ምላሽ መስጠት የሚቻለው በአንድነት ተገምደን ግፈኛውን አገዛዝ በአፋጣኝ መገርሰስብ ሲቻል መሆኑን እናስታውቃለን ሲል የበላይ ዘለቀ እዝ መግለጫ ይዞ ወጥቷል። በዝርዝር የምንመለከተው ሌላኛው ጉዳያችን ነው። የአፋባሃ ሰሜን አማራ ቀጠና በላይ ዘለቅ እዚህ የራስ አሞራ ውብነ ሶስተኛ ኮር አካል የሆነው ድሽቃ አማራችሁ ድብጠለም ተከዘ ክፍለ ጦር በአድርቃይ ዛሪማ ቀጠና ውጊያ እያደረገ ስለመሆኑ ሰምቷል። በሌላኛው የሰሜን አማራ ቀጠና በማዕከላዊ አርማጭሆ ቀጠናም ባምብል በተባለ ልዩ ቦታ የአገዛዙ ዙፋን አስጠባቂ ሰራዊት በረመጦቹ ብርቱክንድ ክንድ አይቀጡ ቅጣት መቀጣት ሆኖ የተሰማው በዝርዝር እናስደምጣቸዋለን። በሁሉም የአማራ ቀጠናዎች ከፍተኛ የሆነ የድሮን አሰሳና ቅኝት እየተደረገ ሲሆን በተጣለ የድሮን ጥቃትም ንጹሐን ስለመጎዳታቸውና ትምህርት ቤቶችም ስለመውደማቸው መረጃው ደርሷል። በድጋሚ የጤና ይስጥልን። ይህ የፋኖ ድምፅ ነው። ዓለም አቀፍ ፋኖ ሚዲያም በቀጥታ ወደ እናንተ ወደ አድማጭ ተመልካቾች የሚያደርሰው የዕለቱ ማለ ፋኖ ዜና ጥንቅር እንደቀጠለ ነው። በዝርዝር እያስደመጥኳችሁ ቆይታ አደርጋለሁ። እናንተም እስከ ፍጻሜው ድረስ አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። ወደ ቀዳሚው ዝርዝር መረጃ እንሸጋገራለን። የአገዛዙ አረመኔያዊ ተግባር ዛሬም ቀጥሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ በራያ ግንባር እየተደረጉ ባሉ ተጋድሎዎች መካከል በጮቢበር ግንባር ተጋድለው እያደረገች የተሰዋች የምስራቅ አማራ ኮር አንድ አውጃኖ ክፍለ ጦር ሶስተኛ ሻለቃ አባል ፋኒ ትግስት ወዳጅ መር በፋሽስቱ አገዛዝ ሰራዊት አስክሬኗን አንደኛው ጡቷን ቆርጦም በዚያ ውልክ መጣሉ ነው የተሰማው። አገዛዙ ዛሬም የአለም አቀፍ ሕግን በጣሰ መልኩ የተማረኩ ምርኮኞችን በተለየ ሴቶች እንጡት እየቆረጠ እንደሚገኝ ዓለም አቀፉ ማህበረሰብ ሊያውቅልን ይገባል ብሏል። የአብይ አህመድ አገዛዝ በህዝባችን ላይ መጠነ ሰፊ ወረራ ከፍቶ ይገኛል። ይህን መጠነ ሰፊ ወረራ ለመመከትም የአማራ ህዝብ በአንድነት እንዲወጣ ጥሪ እናቀርባልን ያለው የአፋባ ምስራቅ አማራ ቀጠና

ነው በርካታ የአርመኔው የጡት ቆራጩ ስርዓት ወንበር ጠባቂዎችም እስከ ወዲያኛው ሲሸኙ ቀሪዎቹ ቁስለኛ ሆነዋል። ሶስት የፖሊስ ከፍተኛ አመራሮች እና ሶስት ጡት ነካሽ ሚሊሻ በድምሰሳ እስከ ወዲያኛው ድረስ ተሸኝቷል። ዘመቻችን ይቀጥላል፣ የታችን ደም በእጥፍ መልስ አለን ሲል በከፍተኛ ልና ቁጭት በተሞላበት የወርቅ አባይ ብርጌድን ስሮች ተናግረዋል። የዘመኑ አማራ አምስተኛ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ ያደረሰው መረጃ እንደሚያመለክተው ከዚሁ ጋር የተገናኘውን ሌላኛው መረጃ እነግራቸዋለን። በፋኒት ያለማዋሴ እና ፋኒት መቅደስ ተስፋ እንስተቶቻችን ላይ ለተፈጸመው አፀያፊ አረመናዊ ተግባር የሚመጥን ያጸፋዊ ምላሽ መስጠት የሚቻለው በአንድነት ተገምደን ግፈኛውን አገዛዝ በአፋጣኝ በመገርሰስ እንደሆነ የበላይ ዘለቀ እዝ አስታወቀም። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በወቅታዊ ጉዳይ መግለጫ ይዞ ወጥቷል። የአማራ ማንነት ተኮር ጥቃት ለማድረስ እና በሀገሩ ህል ሆኖ እንዳይኖር በተቸንካሪ ስውር ትርክት ተወልዶ እና አድጎ መንግስታዊ መዋቅር መፈናጠጥ የቻለው አረመኔው አብይ ማገዛት ስፍር ቁጥር የበዛ እጅግ ዘግናኝ ጭፍጨፋም በአማራ ህዝብ ላይ እያደረሰ ቆይቷል። በአማራ ፋኖ ትግል የፈለገውን ያህል የህዝባችንን ህልውና የማክሰም ግስጋሴ ግብ እንዳይመታ እየተመለከተ ያለበት የትግል ምዕራፍ ላይ ብንገኝም ትናንት በህፃና ሻሴ ዳትግደሉኝ ሁለተኛም ሁለተኛ አማራ አልሆንም ተማጽኖ ሳይራራ በጭካኔ የገደሏት ተጨካኞች በቅርቡ መስከረም 3/2018 በወገራ የበላይ ሶስተኛ ከውር ሰሜን አምባራስ ክፍለ ጦር አባል መቅደስ ተስፋዬ በመግደል ሬሷን በመኪና የጎተተውና እንዳትቀበር አስፓልት ላይ በመጣል ዝናብና ፀሐይ በማስመታት የጭካኔ ተግባር የፈጸሙ የአብይ አህመድ ጦር የጦር ወንጀለኛ ስብስብ ጭካኔውን ገፍቶበታል ብሏል። በስውት ትርክት በቀል የተሳሳተም ህዝብ ጭፍጨፋ የተሰማሩ ደመነብሶች ጥቅምት 2 2018 ምዕራብ ጎጃም ማንኮስ አካባቢም ከጠላት ጋር በተደረገ የተኩስ ለውጥ ቀላል ጉዳት ደርሶባት ያገዛዙ ሰራዊት እጅ የወደቀችው የ19 ዓመቷ ፋኒት በአለም ዋሴ ላይም ተመሳሳይ ድርጊት ፈጽሞባታል። ፋኒት በአለምን ከነህይወቷ በእጁ የያዘው የአብይ ሰራዊት ከበላይ ኃላፊዎቹ በተሰጠው መመሪያ መሰረት የፋኗን ሁለት ጡቶች በመቁረጥ አስፋልት ላይ ከመጣሉ ባሻገር አማራ የሚል ንቅሳት ያለበትን የቆዳዋን አካል በመክፈፍ ለአማራ ያለውን ጥላቻና ጭካኔ ያሳይቷል። የተሳሳተ ትርክት የተጋት አድርጎ የሀገሪቱን ባንክና ታንክ የተቆጣጠረው የአብይ ቡድን በፋኔታ ልማሴ ላይ የፈጸመውን አስነዋሪ ጭካኔ ድርጊት የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይ ዘለቀ ዕዝ በእጅጉ አስቆጥቶታል። ድርጊቱንም አምርሮ ያወግዛል ብሏል። በፋኔት ያለማሴና መሰልን ስህቶች ላይ ለተፈጸመው አረማናዊ ግድያ የሚመጥን የአጸፋ መላሽ መስጠት የሚችለውን በአንድነት ተገምደን ግፈኛውን አገዛዝ በአፋጣይ በመገርሰስ የጥፋት እጆቹን መቁረጥ ሲቻል እንደሆነ የበላይ ዘለቀ ዕዝ ያምናል ብሏል በመግለጫው በእንስትታችን የአለማሴና መቅደስ ተስፋ ላይ ብቻ ሳይሆን በመላው አማራ ወገናችን ላይ የደረሰ አረመናዊ ድርጊት ሆኖም በጥቁር መዝገብ ሰፍሯል። ይህ ፋሽስታዊ ቡድን ከመሰረቱ በመንቀል የአማራውና የሀገራችንን ለማረጋገጥ ብቸኛ ፍቱን ፈውስ መሆኑን እዛችን የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይ ዘለቀዝ በጥብቅ ይገነዘባል። ህሊናችን በተባበረ ክንዳች ሲል መረጃውን ያደረሰው የአፋባ ሰሜን አማራ ቀጠና በላይ ዘለቀዝ ሰሜን አማራ ቀጠና ነው። ወደ ሌላኛውና በዝርዝር ወደምንመለከተው ጥልቅ ጉዳያችን ተሸጋግረናል። የአፋ ባሀ ሰሜን አማራ ቀጠና በላይ ዘለቀዝ የራስ አሞራ ውብነት ሶስተኛ ኮር አካል የሆነው ድሽቅ አማራችው ድብጠ ለምትከዜ ክፍለ ጦር በአዲ አርቃይ ዛሬማ ቀጠና ውጊያ ሲያደርግ ውሏል። በዚህም በርካታ ድሎች ተመዝግበዋል። በሌላኛው ግንባር በማዕከላዊ አርማጫው ቀጠና በአንብል በተባለች ልዩ ቦታ የአገዛዙ ዙፋን አስጠባቂ ሰራዊት በረመጦቹ ብርቱክ እንዳይቀጡ ቅጣት የተቀጣ ሲሆን፣ ይህንን ተጋድሎ የፈጸሙት የአፋ ባሀ ሰሜን አማራ ቀጠና በላይ ዘለቀዝ ደጃዝማች አራተኛ ኮር ረመጡ ደጀን አሸበር ክፍለ ጦር መብራቱ ሳይሻለቃ ሲሆን የወገ ወገን ኃይል ምንም አይነት ጉዳት ሳያስተናግድ የብርሃኑ ጁላ ግፋፎ በሞት ሰባት በቁስል 11 የተቀጣ ሲሆን የተቀረው የተለመደ ውርደቱን ተከናንቦ ተመልሷል ብሏል በጎንደር የተለያዩ ቀጠናዎችም ከፍተኛ ወደ ውጊያዎች እየተደረጉ መዋላቸው ሰምቷል ውድ አድማሽ ተመልካቾች በዚህ መረጃ ዙሪያም የመስክ ሪፖርተራችን ነጻነት ጫን ያለው ዝርዝር መረጃ አሰናድቷል በቀጣይ የስልክ መስመራችን ላይ ነው የሚገኘው ጤና ይስጥልን ሪፖርተራችን ነጻነት እንደምን አለ እንደምን ውልሃል የዛሬ አበይት የጎንደር ቀጠና መረጃዎች ምን ይመስላሉ ለአድማሽ ተመልካቾቻችን አድርስልን እሺ እጅጋር እያመሰግናለሁ ከጥቅምት አራት ሁለት ሺህ አስራ ስምንት ዓመተ ምህረት በጎንደር የሁለቱ የፋኖ አንድነት ወደ አንድ ከመጣ ጀምሮ በተለያዩ ቀጠናዎች አውደ ውጊያዎች ተደርገዋል በተለይ በሶስት ግንባሮች በተደረጉ አውደ ውጊያዎች ከፍተኛ የሆነ ድል ተመዝግቧል ትናንትና ዛሬን ጨምሮ በጎንደር በተለይ በማእከላዊ ጎንደር በሰሜን ጎንደር እና በደቡብ ጎንደር በሶስት ግንባሮች በተደረጉ ለአስጨራሽ ትንቅንቆች በርካታ ልጆች ተገኝተዋል። በዚህም በርካታ የሚሊሻ አባላት እንዲሁም የአድማ ብተና ሙትና ቁስለኛ ተደርገዋል። በአዳርቃይ ዛሬማ የአማራ ፋኖ ብሔራዊ ኃይል ሰሜን አመራ ቅጠና በላይ ራስ አምሮ ሶስተኛ ኮር የድብ ጠለምታ ተከዜ ክፍለ ጦር ባደረገው ትንቅንቅ በርካታ አገዛዙ ጥምር ጦር ኃይል ላይ እርምጃ ወስዷል። በዚህም እንግዲህ በርካታ አገዛዙ ጥምር ጦር ኃይል ቁጥር በሆሉ ያልታወቀ ወደ ሆስፒታል መግባቱ ታውቋል። በተሽከርካሪ ማለት ነው ሌላው በዚሁ በማዕከላዊ አርማጮ ቀጠና መራፋኖ ቢራዊ ኃይል ሰሜን አማራ ቀጠና ብለይዝ የአራተኛ ድጃዝ መሽኮር የረመጡ ደጀን አሸብር ክፍለ ጦር ባምብል በተባለ ቦታ ያደረገው አውደ ውጊያ ነው። በዚህ ባምብል በተባለ እንግዲህ ከሰባት በላይ አገዛዙ ጥምር ጦር ኃይል ሙትና ቁስለኛ የተደረገ ሲሆን ከዚህ ከአውደ ውጊያ መልስ በኋላ በርካታ የአድማ ብተና እና የሚልሻ ኃይል እየወጡ የፋኖ ኃይሎች እና ወደ የቤተሰቦቻቸው መቀላቀላቸው ተሰምቷል። ከዚህ በፊትም እንግዲህ በዚህ አካባቢ በርካታ የሚሊሻ ኃይል እየወጣ የፋኖ ኃይሎችን ተቀላቅሏል። የአማራ ፋኖ ብሔራዊ ኃይል አራተኛ ሰሜን አማራ ቀጠና በለዛ አራተኛ ደጃዝ ማሽኮር ጥሪ ካደረገ በኋላ ማለት ነው። ሌላው በትናንትናው እለት በደቡባዊ ጎንደር ቀጠና በስቴ መካን ኢየሱስ ወጣ ብለው ድንጎል ትዳጉትና አበርጉት ሚካኤል በተደረጉ ድርጊቶች በርካታ የአገዛዙ ብልጽግና ጥምር ጦር ኃይል ሙትና ቁስለኛ ተደርጓል። በተለይ የሚሊሻ የቀብር ስነ ስርዓት እስከዛሬ ድረስ ሲካሄድሏል። በትናንትናው እለት በተደረገ ወደ ውያም በርካታ የሚሊሻ አባላት በስቴደንሳ ብርጌድ በተወሰደበት ጥቃት ሙትና ቁስለኛ ሆኖ ትናንትም ሲጠበር አምሽቷል። ቀብሩ ዛሬም ቀጥሎሏል ማለት ነው። በዚህ እርምጃ እንግዲህ የተደናገጠው አገዛዙ ብልጽግና ከፍተኛ የሆነ መረበሽ ውስጥ ገብቷል። በአንድ ሚሊየን የተገነባ አንድል የአስራ ሁለት ነጥብ አምስት ሚሊየን ብር አወራርደውበታል። ይህም እንግዲህ የአካባቢውን ማህበረሰብ ተደጋጋሚ ጊዜ በመዝረፍ የሚታወቁ ካድሬዎች ናቸው። እነዚህ ካድሬዎች በአሁኑ ሰዓት እንግዲህ ቤት እየገዙ ነው የሚገኙት በባህር ዳር እና በሌሎችም የዞን ከተሞች ቤት እየገዙ በጊዜ እንግዲህ ለመሸፈት ወይም በጊዜ ለመኮብለል ሁኔታዎችን እያመቻቹ ነው የሚገኙት። በትናንትና ሁለት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ብለይዝ የሜጀር ጄኔራሉ ባንታባት አንደኛ ኮርጉና ክፍለ ጦር ስቴደንሳ ብርጌድ እንግዲህ ከፍተኛው ድል ነው የተቀናጀው። ከዚህ በፊትም አገዛዙ ብልጽግና ጥምር ጦር ኃይል ላይ የተደጋጋሚ እርምጃ በመውሰድ ይታወቃል። እነዚህ ሶስት ቀኝነቱ መልስ የተደረጉ ሰራዊቱ በሞራል በልህ አውደው እያድርጎ ድል ያደረገባቸው አውደ ግባሮች ናቸው። በሶስቱም ስኬታማ የሆነ ድል ነው የተገኘው በሶስቱም አውደ ግንባሮች ሲካሄድ በወገን በኩል ምንም አይነት ጉዳት ሳይደርስ፣ በጠላት በኩል ግን ከፍተኛ የሆነ ሰብአዊና ቁሳዊ ይሰራ ደርሷል። በዚሁም እንግዲህ አገዛዙ ብልጽግና ከጎንደር ከተማ አዘዞ እና ከሌሎችም የዞን ከተሞች በርካታ የአገዛዙ ብልጽግና ምስለኔ የሀገር መከላከያ ሰራዊትን ለማስወጣት ሙከራ አድርጎ ሳይሳካ ቀርቷል። ሌላው መረጃ የሚሆነው አገዛዙ ብልጽግና እንደ አዲስ የድሮን ቅኝት በማድረግ ጥቃት ለመፈጸም እንዳሰበ ከውስጥ የወጡ ከውስጥ የወጡ የመረጃ ምንጮች ያመለክታሉ። በተለይ በደብረ ዘይትና በባህር ዳርም እንግዲህ ድሮኖች አስሳቸውን ጨርሰው ጥቃት ሲፈጽሙ ነው ሲል የመረጃ ምንጫችን ከደብረ ዘይት አድርሶናል። በተለይ በሰሜን ወሎ ደጋማዋ አካባቢ የድሮን ቅኝት ተደርጓል። በሰሜን ሸዋ ዞንም እንደዚሁ በተመሳሳይ በጎጃም እንደ ደንበጫ፣ ሜጫና ገርጨጫ አካባቢዎች የድሮን ቅኝት ተደርጓል። በድርሃሙ ሙሲትም እንደዚሁ ድሮን ቅኝት እየተደረገ ነው የሚገኘው ከሰሞኑ በቋራም አንድነቱን ጋር ተያይዞ አገዛዙ ብልጽግና አንድነቱን ለመበተን አስቦ የአየር ኃይል ጥቃት ለመፈጸም የድሮን ቅኝት አድርጎ ነበር፣ አልተሳካለትም። ከዛ ባሻገር በሌሎችም አካባቢዎች በተለይ በምዕራብ ወሎም የድሮን ጥቃት ሊፈጸም ስለሚችል የፋኖ ኃይሎች አስፈላጊውን ጥንቃቄ እንዲያደርጉ ለማለት እወዳለሁ። የድሮን ቅኝቶቹ ነገም ይቀጥላሉ ማለት ነው። ነገም እንግዲህ በየትኛው አካባቢ ቀጥለው አሰሳ ያደርጋሉ የሚለውን ለአድማጭ ተመልካቾቻችን የምናደርስ ይሆናል። ከዛ ባሻገር መሬት ላይ ሆነው ከፋኖ ጋር ሆነው ስለላይ የሚያደርጉ እንዲሁም ለድሮን ያመች ዘንድ ወይም ነገሩን ያቀለው ዘንድ መሬት ላይ ሆኖ መረጃ የሚያደርሱ የአገዛዙ ብልጽግና የደህንነት ሰዎች እንዳሉ መረጃዎች እየወጡ ነው የሚገኙ። እነዚህ የደህንነት ሰዎችንም ሁሉም የሚመለከተው የፋኖ ኃይሎችም ሆነ የማህበረሰቡ ክፍል እነዚህን ወዘለውጥ ሰዎች ተገቢውን እርምጃ በመውሰድ የማጠራት ስራ በመስራት ከእንደዚህ አይነት ጥፋቶች እና ጉዳቶች ማህበረሰቡ ራሱንም የፋኖ ኃይሎችን ፋኖን መታደግ እንዳለባቸው በዚሁ አጋጣሚ መልዕክት ለማስተላለፍ እንወዳለን። በነገው ዕለት የሚደርሰንን የድሮን አሰሳዎች ከየት የት አካባቢ እንደሆኑ ለአድማጭ ተመልካቾቻችን በዜና ውጃችን የምናደርስ ይሆናል። ለዛሬ የነበረ መረጃ ይሄን ይመስላል። እጅግ አድርጌ አመሰግናለሁ። ነው መልካም ጊዜ የመጨረሻ ወዳያደረግነው መረጃ ነው የምንሸጋገረው። በሁሉም የአማራ ቀጠናዎች ከፍተኛ ትንቅንቅ የሚደረግባቸው የአውደ ግንባር ስፍራዎች ከፍተኛ የሆነ የድሮን አስሳና ጥቃት ሲፈጸም ዋሉ ተሰምተዋል። ጥቅምት 3 2018 በኤልማና ዴንሳ በጎጃም ግንባር ልዩ ስሙ ሮብ ገበያ ይዞራ ቀበሌ በተፈጸመ የድሮን ጥቃት ይዞራ አንደኛ ደጃ ትምህርት ቤት በዚሁ መልክ ወድሟል። ከፍተኛ የሆነ ማቴሪያል ኪሳራም አጋጥሟል። በተመሳሳይ በእነዚሁ ቀጠናዎች ላይ የሚገኙ ንጹሐንም የድሮን ጥቃት የተፈጸመባቸው ናቸው። በሌላኛው የምስራቅ አማራ ቀጠና በራያ ቆቦና በአካባቢው በተኩለሽ በአርበት በድቢና በቀጠናው ከፍተኛ የሆነ የድሮን አሰሳና ቅኝት ሲደረጉ ሏል የድሮን ጥቃትም ተፈጽሟል። በዚህ የድሮን ጥቃት በአካባቢው የግል ስራዎቻቸውን ይፈጽሙ የነበሩ ንጹሐንም የድሮን ጥቃቱ ሰለባ ስለመሆናቸው ነው የደረሰ መረጃ የሚያሳየው። ከዚሁ ጋር በተያዘ በቆቦና በዙሪያው እየተደረገ የሚገኘው ከፍተኛ ልብ አስጨራሹ በአገዛዙ ሰራዊት ላይ በመቶዎች የሚቆጠሩ ሞት የተመዘገበ ሲሆን የቁስለኛውን ቁጥርም መገመት አልተቻልም። ይሁንና ግን የቆቦ ከተማን ሆስፒታልና ጤና ጣቢያዎች የህዝ አገልግሎት እንዳይሰጡ ተዘግተው የአገዛዙ ወታደሮችን ቁስለኛና ሞት ሙት ሕክምና እየሰጡ ይገኛሉ። በዚሁ ከፍተኛ ምት ያረፈበት የአገዛዙ አረመኔ ሰራዊትም በሆስፒታሎች ሕክምናውን እያደረገ ሲሆን ሆስፒታሉ ከቁጥር በላይ በመሆኑም ጤና ጣቢያዎች ይህንን አገልግሎት እንዲሰጡ ተፈርዶባቸዋል። በርካታ ሙትና ቁስለኛ የሆነው የደቡብ እዝ የአገዛዙ ወታደሮችም በቀጠናው የእውር ድንብር በሚተኩሷቸው የመድፍ፣ የሞርተር፣ የዙ 23 ጥቃቶች በርካታም መኖሪያ ቤቶች የአርሶ አደር ከብቶችናም ሰብሎች ስለመውደማቸው ንጹሃኑም በእነዚህ ከባድ መሳሪያ ጥቃቶች ስለ መገደላቸው የደረሰ መረጃ ያሳያል። ዝርዝርነት እንደደረሰን ወደ እናንተ የምናደርስ ነው የሚሆነው። ወደ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን፣ የዛሬው ዓለም አቀፍ ፋኖ ዜና ጥንቅራችን እስካሁን የተከታተላችሁትን ይመስላል። ከስር ከስር ወደ ግንባር መረጃዎችን እያጠራን ወደ እናንተ በሌላኛው የመረጃ ሰዓትም ማድረሳችን የምንቀጥል ይሆናል። የዛሬ ዝግጅታችን በዚሁ ተጠናቋል። እንዳለቢክስ ነበርኩ። በያላችሁበት ሰላም እንድትሆኑ ተመኘሁ።